ደንብ ቁጥር 162 2016 አንቀጽ 54 ላይ የንግድ አገልግሎት ወይም የመኖሪያ አገልግሎት ያላቸውን የመሬት አገልግሎቶችን አዲስ የወጣ ህግ አለ። ሰሞኑን መነጋገሪያ መሆኑ ይታወቃል። በአዲስ አበባ ከተማ አስተዳደርና የመሬት አስተዳደር ቢሮ አዲስ የወጣ አዋጅ አለ። ይህ አዋጅ አዲስ ለማለት ይከብደናል። በ1997 እንዲሁም በ2004ና በ2016 የወጣ ደንብ ቁጥር ነው። ይህን አዋጅ ምን ይመስላል? እንዴት ነው ተግባራዊ እየተደረገ ያለው? ሰሞኑን አዲስ አበባ ላይ የተለያዩ ለንግድ የዋሉ ሱቆችን እየተዘጉ የታሸጉ፣ ለመኖሪያ እንዲመለሱ እንዲሁም እየተቀጡ እንደሆነ መረጃዎችን አይተናል። እኔ ዘሚካኤል ብስራት እባላለሁ። በአካውንቲንግ ኤንድ ፋይናንስ ከአርባ ምንጭ ዩኒቨርሲቲ የመጀመሪያ ዲግሬን ሰርቼ አዲስ አበባ ላይ የተለያዩ ሪሴት ላይ ቤት ባለቤት እያደረግኩኝ ይገኛለሁ። የተለያዩ ሴቶች ላይ የተለያዩ ቤቶችን ለውድ ኢትዮጵያኖች ቤቶችን በማማከር እታወቃለሁ። ስለዚህ ይሄ ጉዳይ ደግሞ ብዙዎቹን የሚነካ ስለሆነ በዛሬው ቪዲዮ የምነጋገረው የሊዝ ቦታ ላላችሁ በሙሉ እንደምታወቀው መሬት የመንግስት ነው፣ የመንግስትና የህዝብ ነው። አንድ ሰው መሬት ሲገዛ ወይ መሬት ሲሰጠው የሚከፍለው ብር ይኖረዋል ማለት ነው። ያ ቦታ ደረጃው ታይቶ ደረጃ አንድ፣ ደረጃ ሁለት፣ ደረጃ ሶስት ተብሎ ያለበት በሚገኝበት ሎኬሽን ልክ ለሊዝ የሚከፍለው ገንዘብ ይኖረዋል ማለት። ስለዚህ ብዙዎቻችን ቤት ስንገዛ የሊዝ ክፍያ ይኖረዋል። የንግድ ሱቅ ስንገዛ ደግሞ የንግድ ሱቅ ፍቃድ የተሰጠው አገልግሎት ፍቃድ የተሰጠው የንግድ ሱቅ ዋጋውን ተተምኖ በሱ ዋጋ ነው የገዛ ነው ማለት። ስለዚህ ሰሞኑን የተፈጠረው ጉዳይ ብዙዎቻችን አዲስ አበባ ውስጥ ለመኖሪያ የተሰጠን ወይም በመኖሪያ መልኩ ያገኘነውን መሬት ለንግድ የተጠቀምን እንገኛለን ለቅይጥ ማለት ነው። የመኖሪያ አገልግሎት ይሰጠናል በጎን በኩል ደግሞ አከራይተ ነው ለንግድ አገልግሎት የተጠቀምንበት እንገኛለን። ነገር ግን በደንብ ቁጥር 162 2016 በወጣ አዋጅ አንቀጽ 54 ላይ ለንግድ የወጣ ለንግድ ብቻ ለመኖሪያ የወጣ ብቻ ለመኖሪያ ደግሞ ለመኖሪያ ብቻ አገልግሎት እንዲሰጥ አዋጁ ያሳየናል ማለት ነው። እንዲሁም አዋጁ የወጣው በ1997 ዓ.ም ነበረ ከዛ በኋላ ደግሞ ተሻሽሎ በ20 ዓመተ ምህረት ላይ እንደ አዲስ አዋጁ ወጥቶ ነበር። በ2016 ደግሞ ነጋሪት ጋዜጣ ላይ ይህ አዋጅ እንደ አዲስ ወጥቶ ተግባራዊ ለማድረግ ተሞክሯል። ሰሞኑን ግን እንደ አዲስ ብዙዎቻችን ይህን ባለማድረጋችን መንግሥት እና የአዲስ አበባ ከተማ አስተዳደር እና የመሬት አስተዳደር ቢሮ ተግባራዊ በማድረግ ውስጥ ሰፈር ውስጥ በመግባት እያንዳንዱን ግለሰብ እየጠየቀ ፍቃዱን እያሳየ መረጃውን ተግባራዊ ለማድረግ እየሞከረ ይገኛል። ላለፉት ዓመታት ለረጅም ጊዜ ተግባራዊ የተደረጉባቸው አካባቢዎች አሉ፣ ያልተደረገባቸው አካባቢዎች አሉ። ያ ነገር ውዝግብ በመፍጠሩ ብዙዎቻችንን እያስቆጣ ይገኛል። ስለዚህ ይሄ ነገር እንዴት ነው የሚለውን ነገር ደግሞ ባጭሩ ለማሳየት እሞክራለሁ። ዘሚካኤል እባላለሁ። የሪልስቴት የሽያጭ አማካሪ ነኝ። የተለያዩ ቦታዎች ላይ ብዙዎችን የቤት ባለቤት እያደረግኩኝ ይገኛለሁ። ይሄ መሰረታዊ ለመሬት ማወቅ ያለብን ነገር ስለሆነ መረጃውም ደግሞ መሰረታዊ ጊዜያዊ መረጃ ስለሆነ ወቅታዊ መረጃ ስለሆነ ላደርሳችሁ ስለፈለግኩኝ ነው። ሰሞኑን ደግሞ በአዲስ ሚዲያ ኔትወርክ ላይ የአዲስ አበባ ከተማ አስተዳደር እና የመሬት ቁጥጥር አስተዳደር መረጃዋ ዲስከሽን አድርገው ነበረ። እሱንም ተመልክቼው ነበረ። ምን ይመስላል የሚለውን ከቅጣቱ አንጻር አከፋፈሎ እንዴት ነው መቀየር ከፈለግን አሁን ለምሳሌ እኛ የተሰጠን መሬት ያለን መሬት የመኖሪያ ከሆነ አሁን ለንግድ የተጠቀመን ከሆነ እንዴት አድርገን ነው ይህን ፍቃድ ማሻሻል ወይም ለንግድ ማድረግ ግማሹም ለቅይጥ ማድረግ የምንችለው የሚለውን አከፋፈሉን እስከ መቼ ድረስ እንደሆነ በዚህ ቪዲዮ ላይ ታገኛላችሁ። እንዲህ አይነት ቪዲዮች እንዲደርሳችሁ ሳብስክራይብ፣ ኮመንት ማድረጋችሁ እንዳረሱ ከህግ አንጻር ስንመለከት ከህግ አንጻር ስንመለከት አገልግሎት መስጫው የሚሆነው በዚህ መልኩ ነው ማለት ነው። ስለዚህ በደንብ ቁጥር 162 2016 አንቀጽ 54 ላይ ይሄ ነገር እንዴት ይዳኛል ብለን ከተመለከትን ቦታው ለንግድ ከሆነ ለንግድ አገልግሎት ይሆናል፣ ለመኖሪያ ከሆነ ለመኖሪያ ይሆናል ማለት ነው። ስለዚህ አሁን አዲስ የወጣ ህግ ሳይሆን ሚዲያው ላይ ወጥተው እንደ ባለስልጣኖቹ እንደተናገሩት በፊት የነበረ ነገር ግን በጥልቀት ያልተዘገበረ አሁን መተግበር ስላለበት ህግና ህግ ስለሆነ መተግበር ስላለበት መተግበር ላይ ጀምረናል ነው የተባለው። ማለት ስለዚህ እንዴት አድርገን ነው ማስታረቅ የምንችለው የሚለውን እንመለከታለን። ስለዚህ እንደ ህግ አግባብ እናንተም ባለቤቶች፣ ህዝቦች ህዝቦች መመልከት ያለብን የገዛ ነው መሬት ወይም ያለን ቦታ የመኖሪያ ነው ወይም የንግድ ነው የሚለውን ነገር እንደ ህግ ማየት አለብን ብዬ በግሌ አምን አለው። ለንግድ ከሆነ ለንግድ ብቻ ነው መዋል ያለበት፣ ለመኖሪያ ከሆነ ደግሞ ለመኖሪያ ነው መዋል ያለበት፣ ለቅይጥ ከሆነ ደግሞ ለቅይጥ ነው መሆን አለበት ማለት ስለዚህ እንደዛ መጠቀም ጀምረን ከቆየን ደግሞ ህጉ አግባቡ እንደዛ ስለሚል መቀየር ካለብን በትነ በአግባቡ ልክ መቀየር ይኖርብናል ብዬ አስባለሁ። ትክክለኛው መረጃው እንደዛ ስለሆነ ማለት ነው። ከህግ አንጻርም ደግሞ እስካሁን ድረስ አለመሰራቱ አንድ ትክክለኛ ያልሆነ መንገድ ነው ማለት ነው። እስካሁን ያኒ በ1997 በወጣው ደንብ ቁጥር 162 ላይ አንቀጽ 54 ላይ በወጣው ደንብ ቁጥር በዛው ተግባራዊ መደረግ ነበረበት። ነገር ግን ህግ ተግባራዊ አልሆንም ተብሎ ደግሞ ሁሌም እንደዛ መቀጠል ስለሌለበት መደረጉም አግባብ ነው ብዬ አስባለሁ። እንዴት ነው የሚተገበረው የሚለው መረጃውን ሳጣራላችሁ መረጃው የሚሆነው በ2016 በወጣው አንቀጽ ማለት ነው ያ ላይ የምንመለከተው ህጉን በጠበቀ መልኩ አንድ ሰው ያን መቀየር የሚፈልግ ሰው ካለ በ30 ፐርሰንት ቅድመ ክፍያውን ከፍሎ ቦታው ደንቦች አሉ። አሁን የራሱ የራሱን የቻለ ደረጃ አላቸው ሰፈሮች። ማለት ደረጃ አንድ ይባል ሰፈር አለ ደረጃ ሁለት አለ ደረጃ ሶስት እያለ በየሰፈሩ ባለው እድገት፣ ባለው አጠገቡ ጋር ባሉት እድገቶች ተለክቶ ያ ቦታ ሊዝ ወይም ጨረታ ባለው ሁኔታ ዋጋ ይወጥለታል ማለት ነው። ስለዚህ ያንን ዋጋ መንግስት አይቶት ክፍያውን እንድትመጽም ያደርጋል። መረጃውን እንደተመለከትኩ ሰላሳ ፐርሰንት ቅድመ ክፍያ እንድንከፍል ይደረጋል። እስካሁን ድረስ ለሰራ ነው ደግሞ ለመቀየር ወይም ህግን በመተላለፋችን አንድ ፐርሰንት ቅጣት ይኖረዋል ማለት ነው። አንድ ፐርሰንት የሚሆነው ቅጣት የሚሆነው ለግንባታ ፍቃድ ካለው አንድ ፐርሰንት ከጠቅላላው ዋጋ ላይ አንድ ፐርሰንት ቅጣት ይኖረዋል፣ ወይም ደግሞ ከሊዙ ዋጋ ላይ አንድ ፐርሰንት ቅጣት ይኖረዋል ማለት ነው። ስለዚህ ዋጋውን መቀየር የምንፈልግ ከሆነ ደግሞ ሰላሳ ፐርሰንት ቅድመ ክፍያውን ከፍለን ቀሪውን ቀሪውን ክፍያ ደግሞ በሀያ ዓመት እየከፈልን የሊዙን ሁኔታ መቀየር፣ አገልግሎቱን መቀየር እንችላለን ማለት ነው። ቅይጥ ከሆነ ቅይጥ፣ ለመኖሪያ ከሆነ ለመኖሪያ፣ ለንግድ ከሆነ ደግሞ ለንግድ ወይም ደግሞ ሁለቱንም አንድ ላይ ማድረግ የምንፈልግ ከሆነ ደግሞ 30%ቱን የጠቅላላ ዋጋውን የመሬቱን የጠቅላላ ዋጋውን ከፍለን ቀሪውን በሀያ ዓመት ቀስ ብለን እንድንከፍል ህጉ ያሳየናል ማለት ነው። ስለዚህ በዚህ አንቀጥ መሰረት ወደ ዘጠኝ መቶ የሚጠጉ ከንግድ ወደ መኖሪያ ቤቶች የቀየሩ ግለሰቦች ተገኝተዋል። ይሄ ቆይታ የሚቆየው እስከ ዘጠኝ ወር ድረስ ነው። እስከ ግንቦት 30 ቀስ ብለን መቀየር እንችላለን ማለት ነው። ቀድመ ክፍያው 30 ፐርሰንቱን ከፍለን ቀሪውን በ20 ዓመት መክፈል እንድንችል አዋጁ ያሳየናል ማለት ስለዚህ ደንብ ቁጥር 162 አንቀጽ 54 ተመልክታችሁ መጠቀም ትችላላችሁ። የተለያዩ ጋኔ መረጃዎች እንዲደርሳችሁ እናንተን ማስተያየት ከታች እጠብቃለሁ። ምን ይመስላል? እንዴት ነው መደረግ አለባችሁ፣ መደረግ አለበት የሚለው ሐሳባችሁን ሼር ማድረግ ትችላላችሁ። ምክንያቱም መሬት የህዝብና የመንግስት ስለሆነ እንዴት አድርገን ነው ባላንስ ማድረግ የምንችለው የሚለውን ማየት ስላለብን ማለት ነው። በነሱ በኩል መረጃውን በተከታተልኩት ልክ ለመሬቱ ለመኖሪያ ሆኖ ለነግድ የምንጠቀመው ከሆነ ትርፍ እያተረፈን ስለሆነ መክፈል አለብን የሚለውን ህጉን አግባቡን ጠብቀን ስላለብን ነው እያሉ የሚገኙት ማለት ነው። ስለዚህ በእናንተ መልኩ ደግሞ ምን ሀሳብ አላችሁ ምን አይነት አስተያየት አላቸው የሚለውን ከታች ባሉት አስተያየት መስጫዎች ላይ መስጠት ትችላላችሁ። በቀጣይ ቪዲዮ ምን እንዴት ሴቶች እንዴት ነው ለመኖሪያ የተሰጣቸው መሬት ለሊዝ የከፈሉት ለመኖሪያ ሆኑ ለንግድ የሚጠቀሙ ከሆነ አግባብ የሌለው አካሄድ ስለሆነ፣ ያንንም አስታርቀን እንዴት አድርገን መሄድ እንችላለን የሚለው ለማየት እንሞክራለን። በቀጣይ ቪዲዮዎች ላይ የተለያዩ መረጃዎችን እናደርሳለን። ነገር ግን ዛሬ ያየ ነው ባጭሩ የሊዝ ቦታ ላላችሁ በሙሉ የሚመለከት ነው። ቀጣይ ወደ ክፍለ ሀገር ተሄዶ ይህ አዋጅ የሚወርድ ይሆናል። ስለዚህ አዲስ ሚዲያ ኔትወርኪንግ ላይ ባለስልጣኖቹ ወጥተው እንደተናገሩት ይሄ አንድ ፐርሰንት ቅጣት የሚሆነው አካባቢ ላይ ለሚሰሩት መሰረተ ልማት የሚውል ይሆናል ተብሎ ነው የወጣው። እንዲሁም የኮሊደር ልማት ሊሆን ይችላል። የተለያዩ ስራዎች ሲሰሩ ከዚህ በፊት ሀፕን ያደረገው ቦታው የመኖሪያ ሆኖ ነገር ግን ለስጋቢ ለተለያዩ አገልግሎቶች ይውል ስለነበረ መጨረሻ ላይ ያ ቦታ ሲነሳ ለንግድ ነው የመኖሪያ ነው የሚለውን መለየት በጣም ከባድ ስለነበረ በሱ ላይም ለማየት ሞክረን ነው ያሉት። ስለዚህ እናንተ አስተያየታችሁ ምን ይመስላል የሚለውን ማየት እፈልጋለሁ። ይሄ አዲስ የወጣ አዋጅ እንዳልሆነ የመሬት አገልግሎት ለውጥ አዋጁ በፊት የነበረ ደንብ ቁጥር 162/2016 አንቀጽ 54 ላይ እንደ አዲስ መታደሱ። ለማሳየት ሞክረዋል። የተለያዩ መረጃዎችን እንዲደርሳችሁ ሳብስክራይብ አድርጋችሁ አርጋችሁ ቤተሰብ መሆን ትችላላችሁ። የእናንተንም ሀሳብ ማስተላለፍ እችላለሁ። ምክንያቱም ይሄ ሚዲያ ተጠቅሜ የህዝቡንና የመንግስትን ሀሳብ አንድ ለማድረግ፣ ለማስታረቅ፣ መረጃዎችን ለመለዋወጥ የምሞክርበት የቢዝነስ የሪልስቴት፣ የመሬት፣ የንግድ፣ የቢዝነስ ሀሳቦችን የምናስተላለፍበት ሚዲያችን ነው፣ የሁላችንም ነው። የእናንተን ሀሳብ እጠብቃለሁ። ለሚካኤል እባላለሁ። ከተመቻችሁ ከታች ባሉ ቁጥሮች ደውላችሁ የተሻለ መረጃ ማግኘት ትችላላችሁ። አዲስ ቤት የምትገዙ፣ አዲስ ቤት የምትሸጡ ከታች ባሉ ቁጥሮች ደውላችሁ መረጃዎችን መለዋወጥ እንችላለን። አብራችሁን ስለነበራችሁ አመሰግናለሁ። ቸር እንሰንብት።